እና ታዲያ እውነት ነው እንዲሉህ ጠብቀህ ነበር? እንደ መምህሮቼ እውነት ነው ሁሴን ያሳየው ካልሆማ ስለሙ ማለት እኮ ነው። እና ውሸት ነው እንደሚሉማ እያወቅሁ እኮ ነው የምነግራቸው። ቃል በቃል አሳየህ ባሳየህ ትቀበላለህ። ሌላ ማስረጃ የለህም። መጽሐፍ ቅዱስህ ላይ ላሳየህ እስልምና መሆኑ እስልምና እንዳለ ቃል በቃል እስኪ። ለማንኛውም ብዙም እንትን የለኝም እዚህ ክርስትና ላይ እንደዚህ ምናምን የለኝም። ለመጠየቅ ነበር የገባው ልጅቷ ላይ ልጅቷን ይዛት ነው ያው ከዚህ ቀደም አጭር ጥያቄ እኮ ነው። አዎ አምልኩኝ ብሏል? አልፋና ኦሜጋ እኔ ነኝ በእኔ ምናምን የዘላለም ሕይወት አለው ብሏል። ምን አገናኘው? አምልኩኝ ብሏል ወይ ነው ጥያቄው። እመልኩኝ ማለት አምልኩኝ ማለት አይደለም እንዴ? አይደለም አውቆ የተ ሰላም ዳር አውቁት ስለተኛ ሲያስረዳ አይደለም ትላለምን ገና ነኝ አልተኛውም፣ ገና አላነጣጠፍኩም ምናምን አንቺታ የተሻሰኝ ያላሽ ክርስቲያን አለ ከመካከላችሁ፣ አለ አለ ኢየሱስ ክርስቶስ አምልኩኝ ብሏል። ኢየሱስ ክርስቶስ እንደዚህ ቃል በቃል የተጻፈ መጽሐፍ ቅዱስ ላይ የለም ነው ግን ግን ግዴታ እኮ አምላክ ለመሆን አምልኩኝ ማለት አለበት እንዴ? በድርጊቱ መግለጽ አይችልም? ድርጊቱ ለምሳሌ ለምሳሌ እኔ ሳነብ ኤፌሶን ሁለት አስር ላይ በክርስቶስ ኢየሱስ ተፈጠርን የሚል አለ። ኢየሱስ ክርስቶስ ፈጠረን አይልም፣ ግን አደለም በክርስቶስ ተፈጠርን። ፈጣሪው ማን ነው? ክርስቶስ ነው። በክርስቶስ በኢየሱስ ክርስቶስ ተፈጠረን፣ ኢየሱስ ክርስቶስ ፈጠረን ይላሉ። በክርስቶስ ኢየሱስ ተፈጠርን እኮ እሱን የፈጠረ ነው። አይደለም እሱ ፈጠረ አይደለም። እሱ ፈጠረ የሚል የትም ቦታ አንብበው ግባና፣ ያው አውቀዋለሁኝ አውቀዋለሁኝ። እንዲያውም እዚያ ላይ ፍጡር መሆኑን ሁሉ ይገልጽልሃል። የፍጥረት ሁሉ በኩር የተባለው ማን ነው? እዚያው ነው። የፍጥረት ሁሉ በኩር የተባለው ማን ነው? ኒንጃ ማን ነው? ኢየሱስ ክርስቶስ ከፍጥሮች መካከል ነው ግን በኩር ነው፣ እሱ የፍጥረት በኩር ነው ብሎ ገለጸልኝ። ከፋታ ውስጥ እስኪ እንየው፣ ቢክሩ ኩልል ኸሊቃ ይለዋል። ቢክሩ ኩልል ኸሊቃ የፍጥረት ሁሉ በኩር ይለዋል። ከፍጥረት ሁሉ ከፍጥረት አካተቱት ኢየሱስ ክርስቶስን ሐዋርያቶች የፍጥረት ሁሉ በኩር ነው ብሎ አስቀምጦ ቢክሩ ኩሉ ልኸሊቃ

አንተ የፈለከው ስንት ነበር? እኔ ከማውጣቴ በፊት ስንት ነበር የፈለከው? ጆሲ ጆሲ ሁለት አስር እሺ ያውና ያ ያ ኤፌሶን 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኛ ፍጥረቱ ነንና፣ የማን ፍጥረት? የእግዚአብሔር ፍጥረት። በማን? ያ በኢየሱስ ክርስቶስ ተፈጠረ። በኢየሱስ ክርስቶስ አዲስ ሰዎች ሆነን ጳውሎስ አሮጌው ፍጥረትና አዲሱ ፍጥረት ብሎ ይለያል። አሮጌው ፍጥረት የሚለው ከአዳም ጀምሮ እስከ ኢየሱስ ክርስቶስ ድረስ ያለበትን ጊዜ ነው። አዲሱ ፍጥረት የሚለው ደግሞ ማንን ነው? ኢየሱስ ክርስቶስ ከመጣ በኋላ ያለውን ነው። ይሄን አዲሱን ፍጥረት በማን ታደሰን ብሎ ያምናል። በክርስቶስ ታደሰን፣ በክርስቶስ ተፈጠረስል፣ በክርስቶስ አድስ ሰዎች ሆነናል። አሮጌው ዘመን አልቀዋል እያለ እየተናገረ ነው። በሌላ ቦታ ላይ ይሄን በደንብ ያብራራል። እሱ የፍጥረት ሁሉ በፍጥረት ይሄ እኮ በራስህ እኮ ነው በራሴ አይደለም። ከፈለክ ላሳይህ። አሮጌው ዘመን፣ አሮጌው ፍጥረት ዘመን እና ላሳይህ። ራስህ ጳውሎስ የተናገረው ጳውሎስ መጽሐፍ ነው አይደለ? አሮጌው ዘመን እና አዲሱ ዘመን ብሎ ይለየዋል። ከአዳም ጀምሮ እስከ ክርስቶስ ያለውን አሮጌ ዘመን ብሎ ይለየዋል። አሁን ደግሞ አዲሱ ዘመን ብሎ ይለየዋል። እኛ በክርስቶስ ታደስን እያለ እየተናገረ ነው። አዲሱን ሰው ልበሱ እያለ ይናገራል። አይደለ? የተፈጠረውን አዲሱን ሰው ብሎ ሁሉ ይጠቅሰዋል። ላሳይህ ክርስቶስን ምን ብሎ እንደሚገልጸው ጳውሎስ። እሺ እዛ ኤፌሶን ላይ እሺ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ማንን ነው ልበሱት እያለ በጣም ጥሩ፣ ምን ብሎ ገለጸው? የተፈጠረ ብሎ ገለጸው። ትኬት ፍጡር ነው። የተፈጠረውን አዲሱን ሰው ልበሱት አለ። የተፈጠረውን አዲሱን ሰው ልበሱት። ፍጡር ነው ኢየሱስ ክርስቶስ። ለማንኛውም ያው እኔ ብዙም እንትን የለኝም እዚህ ክርስትና ላይ፣ እንደዚህ እውቀት ምናምን የለኝም። ለመጠየቅ ነበር የገባሁት ልጅቷ ላይ ልጅቷን ይዛሀት ነው ያው፣ በዚው የቀጠልክብኝ እንጂ እኔ ልጠይቅ ነው የገባሁት። ቅድምም ገብቼ ላይብህ ተዘግቶ እኔ ብዙ ጊዜ ልጠይቅ የምፈልገው ነገር ብዙ ጊዜ ስታወራ ሰማለው። እስልምና የነቢያት ሃይማኖት ነው ግን ማስረጃ ምንድ ነው? ቁራን ብቻ ሌላ ማስረጃ የለም። መጽሐፍ ቅዱስህ ላይ እስልምና እንዳለ ቃል በቃል እስልምና አሳየን ባሳይ የተቀበለ ያለ ይሄ ምንድን ነው? ብዙ ጊዜ የምታመጣታለች ከእብራይስጡ ምናምን ብለሀ በመጽሐፍ በምድር የተጻፈ በምድር የተጻፈ ውሸት መሆኑን ባለፈው ሲናገሩ ነበረ፣ እየሰማሁ ነበረ። እንዳውም የሆኑ ነገር ሲሉ ነበር፣ በእብራይስጡ የተጻፈው እስልምና ምናምን እያሉ ሲያስረዱ ነበር። እና ታዲያ እውነት ነው እንዲሉህ ጠብቀህ ነበር? እንደ መምህሮችህ እውነት ነው ሁሴን ያሳየው ካልሆማ ስለሙ ማለት ነው። እና ውሸት ነው እንደሚሉማ እያወቅ ነው የምነግራቸው። አንተ ግን አይምሮ አለህ ጭንቅላት አለህ። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው መጀመሪያ ልታወቅ የሚገባው? በአማርኛ አይደለም። ይተዋል አለ በብራስትን የተጻፈው በብራስት ከሆነ ሄደህ ብራስቱን ራስህ ከፍተህ እየው። ተተርጉሞ ከሰጡ ይልቅ ሂድና ብራይስቱን ከፍተህ እየው። እኔ ምንም አልጨምርም አልቀንስም። ሙሴን ከራሱ የሚጨምረው ነገር የለም። እውነት እውነት እላቸዋለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግርም ቅን ነው። ከገዛ መጽሐፋችሁ እንጂ ከራሴ አይደለም እንጂ ዳሩ ግን ትምህርቴ ከመጽሐፋችሁ እንጂ ከራሴ አይደለም። እውነት እውነት እላቸዋለሁ ይሄም ብትቀበሉ እናንተ ብፁዓን ናችሁ። እውነት የለም ብላቸው እዚያ ብራይስቱን ሄደህ አንተ። እኔ ቁጥርና ምዕራፍ ብቻ ነው የምሰጥህ እኔ እንዳማልከፍትልህም አንተ ራስ ከፍተህ እንድታየው ኢዮብ ምዕራፍ 22 ቁጥር 21 ላይ ሄደ የብራይስቱን ከፍተህ ወደ አማርኛ ቀይረው፣ ወደምትፈልገው ቋንቋ ቀይረው። እስልምና ብሎ ቃል በቃል ተቀምጠዋል። ሙስሊም ብሎ ቃል በቃል ተቀምጠዋል። ዚጋ ያን ነው የሚመክራችሁ። እኛ ስናውቃላችሁ ምር ይመስላል። እንደዚህ እያስመስል ይነግሯቸዋል። ለዚህ በዚህ እንደውም ወላሂ ሊያመሰግኑን ነበር የሚገባ ሰዎች እስኪ ብዙ ጊዜ ክርስቲያን ልጆች በቃ ስለምንዳ የሚለው በቁርአን ላይ ብቻ ስለሆነ እንዴት እንቀበል? ከመጽሐፋችን ት ነው በዚህ ስላመጣሁላቸው እንዳሁ ሊያመሰግኑ ነበር የሚገባው። ጭራሽ እኔ እንዳመጣሁት አድርገው እንትን እያሉ ይሸውዳቸዋል። እኔ ምንም የጨምረው የምቀንሰው ነገር አይኖረኝ እዛ የራሳቸው ከፍታቸው የራሳቸውን መጽሐፍ ማየት እኮ ነው ከፍታቸው ስታዩ ጊዜ ለዚያ ለአንዱ አምላክ መገዛት ማለት ሙስሊም ማለት እንደነበር አስቀምጦላቸዋል። ኢስላም ማለት እንደሆነ ሁለቱንም፣ ቃል ነው የሚገርም ያስቀምጠው እስልምና የሚልም አለ። ሙስሊም ነው። እሺ ጨርሳችኋል መሰለኝ።